ወገቤ መቆም አይችልም። ቁጭ ካልኩ እንደዚህ ነው የሚሄደው፣ እንደዚህ ነው የሚሄደው። ከተኛውት ሰው ያነሳል። አብዳለሁ በጣም 24 ሰዓት ይጮህ ነበር። ነቢ በጣም ይወዳል። አንዳንድ ጊዜ አገልጋዮች ክርስቶስ ፍቅር ነው ይላሉ፣ ግን በእነሱ ውስጥ ክርስቶስ የለም። ምክንያቱም ክርስቶስ ፍቅር ነው የሚል ሰው የክርስቶስን ፍቅር በሕዝቡ ላይ መግለጥ አለበት። ጌታ ኢየሱስ ክርስቶስ መቶ በጎች ውስጥ አንዱ ጠፍቶ ዘጠና ዘጠኙን ትቶ አንዱ ፍለጋ ነው የሄደው። ነቢ በጣም በጣም በፍቅር ነው። እኔ አላቅም ቸርች መኖሬ አላቅም፣ በእውነት አላቅም እ ብዙ አካባቢ ሄጃሉ ብዙ አካባቢ አገልግያሉ ብዙ አካባቢ ብዙ ቦታ ደ ይሄ ለእኔ ሰዎች እንዲ ያሉ አንተ አገልጋይ ሆነ ትታማለ አገልጋይ ላይ ስንት ውጊያ ለመሰላቸው በጣም ሀይለኛ ጦር ነው አገልጋይ ላይ ያለው። እናንተ አልገባችሁ አገልጋይ ስለሆነ አይመታም አይነካም አይታመም ማለት አይቻልም። በቃ በጣም ዲያብሎስ አነጣጥሮ የሚያየው አገልጋይ ነው። ምክንያቱም መጣል ይፈልጋል፣ እንዳገለግል ይፈልጋል፣ በዚህ ዓለም በጨለማ ውስጥ ብርሃን እንዳሆን ይፈልጋል። ስለዚህ በእኛ ላይ ያለው ኃይለኛ ውጊያ አለ፣ ግን የሚጠብቅን ኢየሱስ ከእኛ ጋር አለ እና ምንድን ነው ነበራችሁ ከዚህ በፊት ያው፣ እዚህ አሉ የሚያውቁት ያውቁኛል። የነበራችሁ አላቸው፣ እንግዳዊ ናችሁ። አገልጋይ አበ ወይ ነቢ አበብ ይባላለው። በጣም ወገቤ መቆም አይችልም። ቁጭ ካልኩ እንደዚህ ነው የሚሄደው። በቃ እንደዚህ ነው የሚሄደው፣ እንደዚህ ነው የሚሄደው። አንዳኛ ይሄ እግ እዚህ ትመጣ ማለት ብስራት አለ። ወንድማችን እንደዚህ ነው በቃ ከዚህ በላይ በቃ ምንም አይነሳም። ከተኛው ሰው ያነሳል ከሱ ካላ በስተቀር አይነሳም። አብዳለሁ በጣም 24 ሰዓት ይጮህ ነበር። ይጮህ ነበርና ብስራት እንዲህ አለኝ። እንዲኮ እኔ አንዴ ጎፋ አካባቢ እኮ እንዲህ አሐ በቃ የእግዚአብሔር ሰው ኃይለኛ ነቢ አለ። ትልቅ ክብር አለበት። ወንድሜ ያልኩት በቃ ውስጥም ሲጸልይ ሂድ አለ። ከዛ በኋላ ውሰደኛ አልኩት። ልክ ይዘው መጣ የትኳን የተቀመጡ ያያቸው ሰዎች እዚህ ጋር፣ ወዳጄ ዛሬ እዚህ ቤት ጉዳይ ይፈታል ብለኔ። አሜን ልክ ነው። ጽፍ ያለው ማየው አንድ ነገር ነው። ጉዳይህን ሲቀበለው፣ አሜን። ይከፈለው፣ ይከፈለው። አሜን። የእግዚአብሔር ሰው አትዋረድም ይላል። አሜን። እናንተም ደግሞ ይሄ ነብይን የሰጠ እግዚአብሔር ይባረክ። ትልቅ ብርሃን ያለበት ነብይ፣ ትልቅ ጨለማ መግፈፍ የምችል የእግዚአብሔር ታቦት ያለበት የገጠው ሁሉ የሚረጥብበት ነቢ እግዚአብሔር ሰጥቷቸዋልና፣ ስለዚህ ለዚህ ጌታ በደንብ አርጋቸው አጨብቶ። በቃ እኔ ማምኘ ወጣው በዚህ ጠራኝ አላው አላውቀ አውቀኝም አላውቀም ና አንተ ጋር በዚህ ወጣው። ወዲያው ጸለየልኝ። ወዲያው እዚጋ ልክ ሟርተኛ ነው። እኔ ባይዘወይ ለጸሎት ሌላ አገር ሄጄ አየ እግዚአብሔር ከጴንጤ ሟርተኛ ይጠብቃችሁ። ሄጅ በኢየሱስ ስም ዛሬ በጌታ በኢየሱስ ስም አሜን። ጫማ ላይ ውስጥ ግር ራሱ የሚያቃጥል እንደዚህ አይነት አይቻለውና ያ ድግምት ዛሬ መፍረስ ይጀምራል። አሜን። ትልልቅ አገልግሎቶች እግዚአብሔር ብዙ ነገር ሰርቶባል እና ግን ፈራ እጅን ዘርጋው፣ እንደፈለግ በናዝሬቱ ጌታ በኢየሱስ ክርስቶስም በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ አንድ አምላክ፣ በናዝሬቱ ጌታ በኢየሱስ ልጁ ተለቀቀ፣ ተለቀቀ፣ ቀስቱ ተለቀቀ፣ ፍላጻው ተለቀቀ፣ ታሪኩ ጌታ ወይ ታስረገረው ዳት ቢየ በጣም ታለግስ ነበርና ብዙ ጭንቀት ውስጥ ነበር። እግዚአብሔር ግለዚህ ስራ። እግዚአብሔር የአሁን አምላክ እንጂ የበኋላ አምላክ አይደለም። አሁን ይሳ አሁን በኃይለኛ ቅባት ነው የምታገለግለው። አሁን እንደገና አሜን፣ እንደገና አሜን፣ እንደገና ኃይል ታደሰ አሜን። ነገር ተቀየረ። አሜን። ኧረ በደምብ አመን፣ አሜን፣ በላኪ ኧረ በደምብ አመን በላኩ። አዎ የበንጠ ሟርተኛ ነው። እኔ ጋ እኔ ለእነሱ ልጸልስ ሴት ሟርት ዘሩብኝ አያችሁ። ስለዚህ ወዲያው አስነሳኝ፣ አጋንንት ጮሆ ወጣ፣ ወገበ ተፈታ እየተነሳ ክብር ለማን ይሁን? እስቲ ነቢን ባርኩት። ድገሙና ባርኩት፣ ድገሙና በጣም ባርኩት። የእግዚአብሔር ሰው እግዚአብሔር ይባርክ። በነገር ሁሉ እግዚአብሔር ምንጭ ኢየሱስ ይሁንልኝ። የምትፈልገው አምላክ በክብር ባንተ ላይ ይሁንል። የእግዚአብሔር ታቦት ባንተ ላይ ይቀመጥ። ጎዳናን ሁሉ እሱ ይምራ። ቅጥር ኢየሱስ ይሁን አንተ የፈለግከውን ዛድ እሱ የሚፈልገው ባንተ ላይ ይስራ። ከዚህ ቦታ የአንተ መገለጫ ያንተ ክብር የክብር ጌታ ኢየሱስ ይሁንል። የሚያደናቅፉ ነገር ከመንገድ ላይ ይነሱል። ሁልጊዜ በብርሃን ተመላለስ፣ በብርሃን ግባ። እግዚአብሔር የራሱን ፍቃድ በሕይወት ላይ ያስቀምጥ። እዚህ ያሉ አገልጋዮቹን እግዚአብሔር ይባርካቸው። ምንጫቸው ክርስቶስ ይሁንላቸው። ጓዳቸው፣ መኝታቸው፣ ሳሎናቸው፣ ሚስቶቻቸው፣ ልጆቻቸው በክርስቶስ ኢየሱስ የተጠበቀ ይሁን ይሁንላቸው። እስኪ በደም አሜን።